ሁለቱም ሚስቶቼን እና ጢብ ሽቶ እንዴት አድርገው እንደገለጹት ከሽቶ ጋር አጣምረው ገለጿት። ሁለቱም የወንድን ኃይል አጠናካሪዎች ናቸው። ሽቶ የወንድነትን ኃይል አምጪ። ለዛ ነው ሴቶች ውጭ ሲወጡ ሽቶ ተቀብቶ እንዳይወጡ፣ ወንድን ይወሰውሳሉ፣ ኃይልህን ያመጣሉ። ሴቲቱም አንተ ጋር ያለች እንደሆነ ኃይልህን ታመጣለች። ጉድ ያለው አገላለጽ ነው። ነቢዩ ሰላዋቱ ረቢ ወሰላሙ አለ ለሚስቶቻቸው ፍቅር እንዴት ድም ያጀማዕ ጀማዓ፣ ነውር እኳ አይደለም። እኛ ለማግባት ያሰብናትን ያጨናትና የወደድናትን ሴት አይኔ ህይወቴ፣ ሩሒ፣ ቀልቢ፣ ምናምኔ መዓት ነገር እንላለን። ቤታችን ከገባን በኋላ አንቺ እንላለን። ስሟን ለመጥራት እንኳን ይጠራል። ምን አለ ያ ጀማዓ። ትክክለኛው እኮ ከማግባታችን በፊት የምንጠራበት የነበረው ካገባን በኋላ ልንጠራበት የሚገባው እሱ። እኮ ከማግባታችን በፊት ያ ማቆላመጥና ያ እንትን ላያስፈልግ ይችላል። ትክክለኛው ከሄድ ከትዳር በኋላ ነው።